አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም ብያለሁ፣ ሁላችንም ሰላም ብያለሁ። በህልማችሁ ውስጥ እየጠፋ ወርቅ እንግዲህ ምናልባት ካለማችሁ፣ በህልም ወርቅ ጠፍቶ ካገኛችሁ፣ አንድ የጆሮ ጌጥ ሊሆን ይችላል ቀለበት ማንኛውን ብቻ የጠፋ ወርቅን በህልም ስታገኙ ማለም የሚሰጠውን ፍቺ እጥር ምጥር ነው ያለች ይዤላችሁ ቀርብ ያለው ምናልባት ይሄን ልታለሙ ስለምትችሉ ይጠቅማችኋል ወደ ህልሙ እገባለሁ ላይክ እንዳይረሳ ሰብስክራይብ እንዳይረሳ ሼር ማድረጋችሁንም እንዳረሱ አንዳንድ ለሚገቡ የልጅ ረብሻ ደግሞ በጣም ይቅርታ እጠይቃለሁ እንዲሰማችሁ ደግሞ የቻልኩትን ያክል ድምጽ ከፍ ለማድረግ እሞክራለሁ ማለት ነው እሺ የጠፋን ወርቅ በህልም ውስጥ ማየት ህልም አላሚውን የሚገልጽ ጥንካሬና ድፍረት እና ያሳያል፣ ማለት ነው። ወርቅን በህልም የጠፋ ወርቅ ሲመለከት ህልም አላሚው ጠንካራና ደፋር መሆኑን ያመላክታል። ማንኛውንም መሰናክል በቀላሉና በቀላሉ በቃ በምቾት ለመቋቋም ይችላል ማለት ነው። ብዙም ነገሮች ያስደነግጡትም ማለት ነው። ማንኛውንም ነገር በቀላሉ ይቋቋማል። ደፋርና ጠንካራ ህልም አላሚ ነው ማለት ነው። አንድ ህልም አላሚ አንድ ወርቅ ብቻ እንዳገኘ ካየ አንድ የጣት ሊሆን ይችላል የጆሮ ብቻ አንድ ወርቅ እንዳገኘ ካየ ይህ ችግሮችን ለማሸነፍ እና ሙሉን እቅድ ለማሳካት ያለውን ችሎታ ያሳያል። ይህም ኩራትና ክብር እንዲሰማው ያደርገዋል ማለት ነው። እነዚህ ነገር በህልሙ ከተመለከተ የሰውየው ስብዕና፣ የሰውየው ባህሪ ጠንካራ እንደሆነ፣ ማንኛውም ነገር በቀላሉ ማሸነፍ እንደሚችል ያመለክታል ማለት ነው። የጠፋውን እና የተረሳውን ወርቅ በህልም እንዳገኛችሁ ከተመለከታችሁ ፈጣሪ የሚፈልገው የምትፈልጉትን ታላቅ ነገር እንድታሳኩ መንገዱን እየጠረገላችሁ እንደሆነ ይገልጻል ማለት ነው። እንግዲህ በህልማችሁ በህልማችሁ ማለት ነው በህልማችሁ ጠፍቶባችሁ የነበረን ወርቅ ስታገኙ ማለት በእውነታው የጠፋን ወርቅ በህልም ስታገኙት አይደለም ብቻ ማንኛውም ሰው በህልሙ ምን ሊያልም ይችላል? ወርቅ ጠፍቶት፣ ይሄ ወርቅ እኮ ጠፍቶብኝ ነበር አገኘሁት ብሎ ሊያልም ይችላል። የጠፋውም በህልሙ ነው የሚያገኘውም በህልሙ ነው። ልክ እንደዛ የጠፋን ወርቅ በህልማችሁ ጠፍቶባችሁ የነበረውን ነገር በህልማችሁ ስታገኙት ወርቁን ካለማችሁ፣ ይህ እንግዲህ ፈጣሪ የምትፈልጉት ቦታ ላይ ለመድረስ መንገዱን እንደሚጠርግላችሁ ይናገራል ማለት ነው። የሌላ ሰው ቀለበት፣ የሌላ ሰው ወርቅ ብቻ የሌላ ሰው የሆነን የጠፋ ወርቅ በህልም ስታገኙ ካለማችሁ፣ ይሄ አላሚው በዙሪያው ላሉ ሰዎች ለመስጠት የሚፈልገውን ድጋፍና እርዳታ ያሳያል ማለት ነው። አላሚው ለማንኛውም ለጓደኞቹ ለቤተሰቦቹ፣ በአጠቃላይ በዙሪያው ላሉ ሰዎች እርዳታና ድጋፍ መስጠት ይወዳል ማለት ነው። በህልሙ የሌላ ሰው የጠፋ ወርቅ በህልማችሁ ካገኛችሁ ማለት ነው፣ እናንተ በጣም ሰው መርዳት ትወዳላችሁ ማለት ነው። አንድ ሰው በቤት ውስጥ የጠፋ ወርቅ እንዳገኘ በህልም ካየ ይህ ማለት በእሱና በሱ መካከል ባለ በሱና በጓደኛው መካከል ወይም በሱና በሌላ ሰው መካከል ላሉ ችግሮች ብዙ መፍትሄዎችን ያገኛል ማለት ነው። ይህም ግንኙነታችሁን እንዲሻሻል ያደርገዋል። ተግባብተናል። ከሆነ ጓደኛ ወይም የሆነ ሰው አብራችሁ ሊኖር ይችላል እና ከዛ ከምትኖሩበት ቤት ወርቅ ጠፍቶ ስታገኙ ቤታችሁ ውስጥ ካለማችሁ ከምትኖሩበት ሰው ጋር ያለውን ነገሮች በሙሉ ችግሮቻችሁን፣ ጸብም ማንም የሚፈጠረውን ነገር በቀላሉ ማሸነፍ እንደምትችሉ እና ግንኙነታችሁን የበለጠ ማጠናከር እንደምትችሉ የሚያመላክት ነው ማለት ነው። የሆነ ጸብም ተፈጥሮ የሆነ መደባበርም ከነበረ አብሯችሁ ከሚኖር ሰው ጋር ማንኛውም ሰው ቤተሰቦቻችሁ፣ ጓደኞቻችሁ ሊሆን ይችላል። ለምን የጠፋው ወርቅ ከቤት ውስጥ ስለተገኘ ያን ነው ከአብሯችሁ ካለ ሰው ጋር መስማማት የሚገልጸው ማለት ነው። እሺ በህልም ውስጥ የወርቅ ቀለበት ስታገኙ ከተመለከታችሁ፣ ግለሰቡ ስለህይወቱ የበለጠ ኃላፊነት የመውሰድ እና እስከ መጨረሻው ጊዜ ድረስ ተግባሮችን ላለመተው ፍላጎትን ያሳያል ማለት ነው። ማን ነው ግለሰብ? እናንተ አላሚዎች የጠፋ የወርቅ ቀለበት ስታገኙ ካለማችሁ እናንተ አላሚዎች፣ ስለ ህይወታችሁ የበለጠ ኃላፊነት የመውሰድና እስከ መጨረሻው ጊዜ ድረስ ማንኛውም ነገር የጀመራችሁትን ነገር መተው እንደማትፈልጉ፣ የምትፈልጉት ነገር ላይ ለመድረስ ጀምራችሁ እንደማትተው ያመላክታል ማለት ነው። በህልም የወርቅ ቀለበት እንዳገኘ የሚያይ ማንኛውም ሰው፣ ይህ የሚያመላክተው አላሚው ጠንክሮ እየሰራና ምንም ጥቅም በሌለው ነገር ላይ ብዙ ጉልበት እንደማያጠፋ ያመላክታል ማለት ነው። ገብታችኋል? ምንም ጥቅም በሌለው ነገር ላይ ጊዜያችሁን አታባኩንም፣ ግን እሳ የሚጠቅም ነገር ላይ ግን ጠንክራችሁ እየሰራችሁ እንደሆነ ያመላክታል። የወርቅ ቀለበት እንዳገኛችሁ ከተመለከታችሁ ማለት ነው። እሺ በቤት ውስጥ የወርቅ ቀለበት በህልም ያገኘ ሰው ደግሞ አሁንም ድጋሜ በሌላ አፈታት ይህ ብቃታችሁንና ጥንካሬያችሁን የሚያመላክት ሲሆን፣ ይህም በዙሪያው ያሉትን ሰዎች በእናንተ ላይ ጥገኛ እንዲሆኑ ያደርጋቸዋል ማለት ነው። ምክንያቱም እናንተ ምንድን ናችሁ? ጠንካራ ናችሁ፣ ብቃት አላችሁ። ስለዚህ ከጓደኛ ማንኛውም ሰው በእናንተ ላይ ጥገኛ ይሆናል ማለት ነው። በቤት ውስጥ ወርቅ ስታገኙ ካለሟችሁ፣ የእናንተን ጥንካሬ ያላሚውን ስብዕና በጣም ጠንካራ ሰው ነው። በጥንካሬው ደግሞ ጠንካራን ሰው ማን ይጠላል? ስለዚህ ሌሎች በእናንተ ስር ጥገኛ ይሆናሉ ማለት ነው። ባላሚው ስር። እሺ ባህልም ውስጥ በቆሻሻ ውስጥ የወርቅ ቀለበት ማግኘት፣ ቆሻሻ ውስጥ ወድቆ ወይም ከቆሻሻ ውስጥ የወርቅ ቀለበት ካገኛችሁ በቅርብ ጊዜ ውስጥ ያለ ጥሩ እድል ወይም ደግሞ ጥቅሞችን እና መልካም ነገሮች እንደምታገኙ ያመላክታል ማለት ነው። ከቆሻሻ ላይ ከሆነ ቀለበቱ የሚገኘው የሆነ እድል ወደ ህይወታችሁ ይመጣል፣ ያንን እድል ታገኛላችሁ ማለት ነው። አንድ ሴት በህልሟ የወርቅ ቀለበት አግኝታ ከወሰደች፣ ማንኛውም ሴት ይህ የሚያሳየው ህይወቷን በዘልማድ መኖር እንዳትችል የሚያደርጉ ጭንቀቶችና ጫናዎች አሉባት ማለት ነው። ወርቅ ቀለበት አንድ ሴት የወርቅ ቀለበት አግኝታ በህልሟ ከወሰደች፣ እንግዲህ እንደፈለገች ተመችቷት ፏብላ እየዘለች በቃ ደስ ብሏት እንዳትኖር የሚያደርግ ብዙ ጭንቆትና ሀሳብ አለባት ማለት ነው። ባለትዳር ሴት ደግሞ ወርቅ ስታገኝ ስንመለከት በህልም የጠፋ ወርቅ እንዳገኘች የተመለከተች ባለትዳር ሴት የጠፋ ወርቅ እንግዲህ በእሷና በባሏ መካከል ያለው ግንኙነት መሻሻሉን ያሳያል ማለት ነው። ጠፍቶባቸው የነበረው ወርቅ ባለትዳር ሴት ካገኘች በእሷና በባሏ መካከል ችግሮች ከነበሩ ይሄ ይሻሻላል። ጥሩ ነገር ይፈጠራል፣ ሰላም ይፈጠራል። ይህም ደግሞ እርስ በርስ እንዲቀራረቡና ፍቅራቸው እንዲጠነክር ያደርጋቸዋል ማለት ነው። የጠፋን ወርቅ እንዳገኘች ባለ ትዳር ሴት በህልም ካለመች ይቺ ህልም አላሚ በቅርቡ የተትረፈረፈ መልካም ነገር እና በረከት ታገኛለች ማለት ነው አንዲት ባለ ትዳር ሴት የጠፋን ወርቅ በህልም በእጇ ይዛ እንዲህ አግኝታ ስታበቃ በእጇ እንዲጨምቅ አድርጋ እንደያዘች ከተመለከተች ይህ እርሷ እርካታ እንዲሰማት የሚያደርጉትን ደስተኛና አርኪ ለውጦችን ያሳያል ማለት ነው። እንግዲህ በእጇ የጠፋውን ወርቅ ጭምቅ አድርጋ አገኘው ብላ እንግዲህ ስግብግብ ስትል በህልማ በእጇ ጭብቅ አድርጋ ከያዘች ይሄ ፍቺ ምንድን ነው? በጣም የሚያስደስታት እርካታ የሚያስገኝላት እና ደስተኛ ህይወት የሚያኖራት ለውጦች። ያ ለውጥ ደግሞ ለእሷ በጣም ነው የሚያስደስታት። በቃ እርካታ፣ በቃ አገኘው፣ ተለወጥኩ፣ ተቀየርኩ እንድትል የሚያደርግ ለውጥ ወደ ህይወታ ይመጣል ወይም ትለወጣለች ማለት ነው። እሺ፣ አንድ ሴት የጠፋ ወርቅ እንዳገኘች በህልም ካየች ይሄ የሚያሳየው ብዙም ሳትቆይ ብዙም ሳትቆይ ብዙ ገንዘብ እንደምትቀበል ወይም ብዙ ገንዘብ እንደምታገኝ፣ ይህም የቤት ጉዳዮቿን እንድትቆጣጠር ይረዳታል ማለት ነው። የጠፋ ወርቅ ያገኘች ባለትዳር ሴት ገንዘብ ታገኛለች። እንግዲህ የትዳሯን ሁኔታ ጓዶዋን በሙላ ማስተካከል ትችላለች። ጓዶዋን መሙላት ትችላለች። ጎዶሎ ነገሮቿን ታስተካክላለች። ምክንያቱም ባለትዳር ስለሆነች ቤቷ ላይ ነው ሁሉ ነገር የምታጠፋው ማለት ነው። ያንን የቤቷን ወጪዎች በሙላ እንድትቆጣጠር የሚያደርጋት የሚረዳት የሚያግዛት ገንዘብ ታገኛለች ትችላለች ማለት ነው። ወርቅ ጠፍቶ ካገኘች የጠፋ ወርቅ ካገኘች። እሺ የተፈታች ሴት ደግሞ በሕልም ወርቅ እንዳገኘች ከተመለከተች በቀላሉ የሚረብሻትን ማንኛውም ነገር ለማሸነፍ የሚያስችል ስብዕናና ድፍረት እንዳላት የሚያሳይ ፍቺ ነው ማለት ነው። የተፈታች ሴት በሕልሟ የጠፋ ወርቅ ካገኘች ማለት ነው። እሺ እቹ ሕልም አላሜ ወርቅ ስታገኝ ማየቷ ለረጅም ጊዜ ስትመኘው የነበረውን ታላቅ ግብ እንደምታሳካ ያመላክታል። ይህም ደግሞ ደስተኛ ትልቅ ደስታ ወደ ህይወቷ ይመጣል ማለት ነው። ለትዳር ለፈታች ሴት አሁንም ትዳር የፈታች ሴት በህልም ውስጥ ወርቅ እንዳገኘች በህልም ከተመለከተች የህይወቷ ገጽታዎች በሞላ በተሻለ ሁኔታ እንደሚለወጡ ያሳያል። ይህም የበለጠ ምቾትና ብልጽግናን ወደ ህይወቷ ያመጣላታል ማለት ነው። እቺ ባለ ራዕይ ትዳር የፈታች ሴት ወርቅ በህልም ስታገኝ ማየቷ ለሁለተኛ ጊዜ የተሻለ ትዳርና እድል እንደሚኖራት እና ከባሏ ጋር ደግሞ በምቾትና በቅንጦት እንደምትኖር ያመላክታል። ከየትኛው በኋላ ለሁለተኛ ጊዜ እድል ያጋጥማታል። ሁለተኛ ባለ ወርቅ ስታገኝ ከተመለከተች፣ አንድ ትርጉም አንድ ወርቅ ሲገኝ ማለም ሶስት አራት ፍችም ያለው እና አሁን የሶስተኛው ፍች ለባለትዳር ምን ሆነ ማለት ነው ከድጋሚ ትዳር እንደምትይዝና ያ ትዳር ደግሞ ባሏ ጋር በጣም በደስታ ገልጭ አለው በምቾት በደስታ ይኖራሉ ማለት ነው። እሺ እቺ ህልም አላሚ ወርቅ እንዳገኘች ካየች በጣም ደስተኛ እንድትሆን የሚያደርጋትን መልካም ዜና በቅርቡ ልሰማ ትችላለች ማለት ነው። አሁንም ተጨማሪ ፍቺው ማለት ነው። አንድ ፍቺ ሶስት አራት አለው ብያቸዋለሁ። አንድ ሴት እራሷን በቆሻሻ ውስጥ ወርቅ እንዳገኘች በህልም ውስጥ ካየች ይህ የእርሷን ቅድስናና ንጽህና ያሳያል፣ ሃይማኖቷን እንድትጠብቅም ያደርጋታል ማለት ነው። ህልም አላሚዋ ወርቅ በቆሻሻ ላይ ወርቅ እንዳገኘች ካየች ይህ ማለት ሴት ልጅ ትወልዳለች ማለት ነው። እንግዲህ ባለትዳር ከሆነች ሴት ልጅ ነፍሰ ጡርም ከሆነች ሴት ልጅ ትወልዳለች ማለት ነው። ቆሻሻ ውስጥ ወርቅ እንዳገኘች ከተመለከተች በህልም ውስጥ ወርቅ እንዳገኘ ማየት ምቾትንና አለማዊ ተድላዎችን እንደምትከተል ያሳያል። በህልም ውስጥ ወርቅ እንዳገኘ ለወንድ ማለት ነው። በህልም ውስጥ ከቆሻሻ ላይ ወርቅ እንዳገኘ አንድ ወንድ በህልም ካየ ምቾቶችን እንደሚከተልና አለማዊ ይህችን አለም የያዚህ አለም ተድላዎችን እንደሚከተል ሃይማኖታዊ ነገሮችን ገሸሽ አድርጎ ይሄ አለም ብቻ እንደሚያጓጓው ያመላክታል። ንስሐ መግባት ወይም ተውበት ማድረግ እንዳለበት ነው፣ አንድ ወንድ ከቆሻሻ ላይ ወርቅ እንዳገኘ ከተመለከተ አንድ ወንድ ተማሪ ከሆነና በህልም ውስጥ ወርቅ ወርቁን በቆሻሻ ውስጥ ካገኘ ይህ በህይወት ውስጥ የሚያገኘውን ስኬትና መልካም እድል ያሳያል ተማሪ ከሆነ ከቆሻሻ ላይ ወርቅ ካገኘ ለተማሪው ትልቅ ስኬትና እድል እንደሚያገኝ ነው ኖርማል ለኖርማሉ ሰው ደግሞ ከቆሻሻ ላይ ካገኘ አለማዊ ደስታ እንደሚከተሉና ሌላኛው ፍቺ ደግሞ አንድ ህልም አላሚ አንድ ህልም አላሚ አንድ ሰው አንድ ወንድ ለማለት ነው አንድ ወንድ ህልም አላሚ ወርቅን በቆሻሻ ውስጥ አይቶ ወስዶ ከደበቀው ወርቅ አገኘው ብሎ አንዳንድ ጊዜ ህልም የማያደርገው ነገር የለም። ይሁን ነገር አግኝታችሁ ሰው እንዳያችሁ ሞባይል አግኝታችሁ ወርቅ አግኝታችሁ ትደብቃላችሁ። እና ይሄም ወንድ ህልም አላሚ በህልሙ ወርቅ ያገኝና ያንን ወርቅ ደግሞ ወስዶ ከቆሻሻ ላይ አግኝቶ እኮ ነው ወስዶ ሲደብቅ ከተመለከተ ይህ የሚያሳየው ትልቅ እና ጥሩ ነገር በቅርቡ እንደሚያገኝና ነገር ግን ይሄ ያገኘው ነገር ብዙም ሳይቆይ ይጠፋበታል ማለት ነው። እንግዲህ ለዛሬ ይህን ይመስላል። ይዤላችሁ የቀረብኩት አጠራጠር ያሉ ቪዲዮች ናቸው። ምክንያቱም ሁለተኛ ሁለተኛ ስለሆኑ ነው። ለምን በወርቁ ዙሪያ ሰርቻለሁ፣ ግን ደግሞ ይሄ የጠፋ ወርቅን ድጋሚ ማግኘት የሚል ነው። ለሁለተኛ ጊዜ የሰራሁት ስለ ወርቅ ደግሞ ሰፊ ማብራሪያ ሌላ ቪዲዮ አለ ማለት ነው። እንግዲህ ወርቅ ካለማችሁ ሁለቱንም ቪዲዮ ማየት ያለባችሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቀን ደግሞ በሌላ ቪዲዮ እስክንገናኝ ላይክ አድርጎ ሼር አድርጎ ሰብስክራይብ አድርጎ በቅንነት ለምታደርጉኝ ደግሞ ፈጣሪ ያክብርልኝ፣ ትልቅ ቦታ እያደርሳችሁ፣ እድሜና ጤና ይስጣችሁ። ወዳችሁ ፈቅዳችሁ ላይክም፣ ሰብስክራይብም፣ ሼርም ሁሉንም ለምታደርጉልኝ አላህ ይስጥልኝ፣ ፈጣሪ ይስጥልኝ። ደና ቆዩ።